የእናቴ ልጅ ስለሆንኩ ማለት ነው አውቀዋለሁ። ቤተሰርተሽ የደራ ልጅ ቤተኩለሽ ምመሬ ልጅ ቤባንባርሽ፣ ተውበሻለን፣ አምሮብሻለን፣ ተውበሻለን። ጋሽዬ እንደው ልጅ ብሎ ዝም ምነው ሐይሚዬን የመሰለሽ ልጅ ወልደዋል ጋሽዬ። እራሷን የምታስከብር ቤተሰቧን የምታስከብር እንቁ የሆነች እንደው ምን ብዬ ልሰይማት ጋሽዬ ሀይሚ የታደሰ ልጅ ማለት ነው። ልዕልት እኮ ናት። አሁን ትናንትና እኮ እንደው የሚገርም ነገር ነው የሰራችሁ የከበደ ልጅ አላያችኋትም? ያች የከበደ ልጅ ማለት ነው የከበደ ልጅ። አሁን በየአስፋልቱን የምትላላ ሰው አይደለም። አልጋ ላይ ቀርቶ የሚገርማችሁ ነገር ማለት ነው እንደው አልጋ ላይ ቀርቶ አስፓልት ላይ ነው ስትገላጨጭ ከንፈር ለከንፈር የምናያት ማለት ነው። የእንተና ልጅ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 የሆነ ነገር ገብቶበት እንደው በቃ ተና አደርኩላችሁ፣ እና ሳይለንት አድርጌ ነው አሁን እንደገና ማዋራችሁ ማለት ነው እንጂ እንደ ደስ የሚል አነጋገር ነበር የተናገርኩት። እንደ ቋጨኝ። ድጋሜ ደግሞ ለምን ኤነርጂ ኬን አቃጥላለሁ ብዬ ነው። እና ውድ ቤተሰቦቼ ማለት ነው ትናንትና እንግዲህ ቡራ ሀይሚዬን ከባድ ፕራንክ አድርጓታል። ለሴት ልጅ ከባድ ነው። እንደዚህ አይነት ነገር ማለት ነው። እውነት ሴት ልጅ ሲያጋጥማት እንደዚህ አይነት ነገር ብዙ ነገር አሁን ቡራዬ የሰራው ስራ በነገራችን ላይ ትምህርትም ነው። አንድ ሴት ልጅ ወንድ ልጅ አምና መኝታ ቤቱ ድረስ ገብታ ከዛ በኋላ በፍቃደኝነት ይጠይቃታል። እምቢ ካለችው አስገድዶ መሳም አለ፣ መደፈር አለ። በጣም ብዙ ነገር አለ። እውነት ነው የሚላችሁ ሴት ልጅ ከወንድ ልጅ መኝታ ቤት ከገባች ማለት ነው ፈጽሞ ከእጁ ልትወጡ አትችልም። በተለይ መጥፎ ወንድ ላይ ካጋጠማችሁ ማለት ነው እና ልትወጡ አትችሉም። ብጮ ሰው አይደርስላችሁም። መታገል አትችሉም። አቅም አይኖረንም። ብዙ ነገር ያጋጥመናል ማለት ነው። እና ይሄን ስላችሁ ቡራዬ እንደዛ ያደርጋል ማለት አይደለም። ቡራ ቀድሞ ተናግረዋል፣ ለፋሚሊው ለተመልካች ማለት ነው እና ሃይሜን ፕራንክ ማድረግ እንደሚፈልግ በዛ ላይ ደግሞ እንደዚ አይነት ችሎታ እንኳስ የለውም። ከዚህ በፊት እንኳስ ያንን አይዲያ ተጠቅሞ ሲሰራ ፍፄ ነበረ እዛ ሊዝናኑ እንደሄዱ እዛ ኢትዮጵያ በነበሩበት ሰዓት ማለት ነው። እና ጭራሽ አልችልም ምን እንደምል አላውቅም ብሎ ነበር፣ ግን ትወናውን በሚገባ መልኩ ተወቶታል። ከሱም በላይ ደግሞ ሃይሚዬ በጀግንነት በኩራት አጠናቀዋለች በቃ አጠናቀዋለች በጣም ደስ በሚል እኔ እንዴት እንደኮራሁባት በሐይሚዬ እንዴት እንዳስደሰተችኝ ቁም ነገር ማለት ነው በቃ ሴት ልጅ ራሷን ስታስከብር ቤተሰቧንም ታስከብራለች። እውነት ነው እምላችሁ? እኔ በጣም አስደስታኛለች ሐይሚ ከምን ጊዜም በላይ ማለት ነው እና እንግዲህ ቡራ ምግብ እንደምትፈልግ ተናግሮ ነበር። እርቦኛል እያለች ነው። አጋጣሚውን ተጠቅሜ፣ ግን ይሄን ጥያቄ እጠይቃታለሁ ብሏል። እንደተባለውም ያው ሐይሚዬ እንደገባች ምግቡን ጠይቀው ተረጋጊ ቁጭ በይ ምናምን ብሏት። ከዛ በኋላ ነይ ወደዚህ ጋር ጠጋ በይ ምናምን እያለ ነበር እና ከዛ ምንድን ነው ዛሬ ባብረሽኝ እንድትተኝ እፈልጋለሁ። አንደኛ በርዶኛል፣ ሁለተኛ ብቻዬን መተኛት አልፈልግም ብዙም ደስ አላለኝም፣ ምናምን እያለ ብዙ ምክንያቱ ሲያቀርብላት ነበረ እና እንዴት እንደዚህ ታደርጋለ? እኔ አልፈልግም አለችው መጀመሪያ ላይ ማለት ነው። አልፈልግም ስትል ግዴታ አላት በቃ፣ በጣም ብዙ ምክንያት አበዛ፣ እሷም እንደዛው ምክንያት አደረገችበት። እና እንደውም ምንድን ያለችው እዚህ ጋር ሰው ስለሌለኝ ነው ወይ ምናምን ብላ የሆነ ነገር ስትል እኔ በጣም ተሰማኝ ማለት ነው። በጣም ተሰማኝ እንደዚህ የሚያደርግ ሰው ስላለ ማለት ነው፣ ስላለ ነው እና በዛ ላይ ደግሞ በብር በብር ሊያታልላትም ፈልጎ ነበር። ታውቃላችሁ ብር እሰጥሻለው ምናምን የሚደረግ ነገር ነው። በቃ የሰራው ቡራ እውነት ቡራ ትችላለክ ትችላለክ፣ አንተ ራሱ ማለት ነው። ብዙ ሰው ሴት ልጅ በብር መግዛት የሚፈልጋለ፣ በብር ማታለል የሚፈልጋለ፣ በጥቃቅን በሽርፍራፊ ነገር ሴት ልጅ አታሎ ህይወቷን ማበላሸት የሚፈልግ ለጊዜያዊ ስሜቱ የሚያደርጉ ወንድ አለ እንደዚህ የሚያደርጉ እና በቃ የተደረገውን ነገር ነው የሰራኸው ማለት ነው። አንተ ግን ጠንካራ ሴት ደግሞ ልክ በሐይሚ ሳሏት ማለት ነው። ሐይሚ ያደረገችውን ነገር እኔ አለች፣ በቃ በብር የምገዛ ሴት አይደለሁም ከብር ክብሬ ይበልጣል አለችው ማለት ነው። ይሄንን ብር ቀድጄ ነው የምጥልልህ። እና ታዲያ ሐይሚን ያላደነቅኩ እኔ ማን ላደንቅ ነው? እናንተ ሐይሚን ያላደነቅን ማን ልናደንቅ ነው? የኔ ቅመም ማለት ነው። የኔ ጨረቃ፣ የኔ ኮስታራ ኮስተር ትራለች። በቃ እንደውም ትዕግስተኛ ናት። በዛ ሰዓት የሆነ ነገር ብድግ አድርገህ ጭንቅላቱን እስ ብትለው አስባችሁታል። ከባድ እኮ ነው። ይጨንቃል አይምራችሁ የሆነ ነገር ውስጥ ይገባል። በዛ ሰዓት ማለት ነው። እና የእውነት እኔ በጣም ነው የደነቀኝ የተደነቅኩባት በሐይሚዬ ማለት ነው። እና በመጨረሻ እንደውም ነይ ፍራንክ ነው። እኔ ከቤተሰቦቼ ጋር ተነጋግሬ ነው ምናምን ብሎ ሲላት እራሱ አላመነችም። ደንግጣ ነበረ። በጣም ነበር የደነገጠችው የሌለ ማለት ነው። እኔ ራሱ እኔ ራሱ ብራ በቃ ጥያቄው ምናምን እኮ የእውነት ነው የሚመስለው። እናንተ አይታችሁት ከሆነ ስትሬስ ሆኖ ነው ምንም አያስታውቅበትም። ከእንትኑ ላይ ማለት በቃ ሲሰራው ምንም ነገር አያስታውቅበትም ማለት ነው። እና ያስፈራል። ደግሞ እንዴት እንዳማረባቸው እንጂ እናንተ ቡራ ዱባይ ይስማማዋል። በነገራችን ላይ በጣም ነው ያማረበት። የሌለ ማለት ነው። ኦ ማይ ጋድ ግን ምን ተሰሟችሁ? እስኪ ቆይ እንደንዶ እንደ የእኔ ምርጦች ማለት ሳያቷሹ የተሰሟችሁ ስሜት አቤት፣ እኔም እንደው ተፍቅረኛ ይጋብ ሆን እንደ ምናምን እንደ ወደ እንደ ብሩኬ አይነት ፍቅረኛ ይስጠኝ እንደ ምናምን አይነት አትሉ እኔ ብ ያለሆን ስለመናገር ብ ያለሆን እንደ እኔ እኔ የሄዳችሁ ቀንቻለሁ። እኔ በሀይምዬ እና በብሩኬ በጣም ነው የቀናሁት። ቅናት ስላችሁ ግን መንፈሳዊ ቅናት ነው። ይሄ መጥፎ የጥላቻ ቅናት ምናምን አይደለም። ይሄው አንተና ራሱ እኮ ማን ነው አብርሽ ራሱ እኮ ማለት ነው ብዙ ተመልካች። ይሄው ብሮኬ እንኳ ስሄዳ አንተ ሁሌም ቃልህን ታጥፋለህ፣ አንተ ውሸታ ምን ምናምን ሲባል ትናንትና ምን እንዳሉ ሰምታችኋል። አብርሽ እናሩታ በቃ ሩታዬ እንዲያገባኝ ይፈልጋለሁ አለች፣ ጠየቀችው። ከዛ ነገ የሰርጋችንን ቀን እንነግራችኋለን። ከዛ ዱባይ ላይ እንገናኛለን ሰርጋችን ዱባይ ነው ብሎ መቷል እንግዲህ የመጨረሻ ውሳኔ ማለት ነው ይሄ ምንድን ነው አሁን ቡራ ሀይሚዬና ቡራዬ ስለሄዱ ማለት ስለሄዱ አንተ ውሸታም ነህ ውሸታም ነህ ሲባል አሁን ደግሞ መጣ መጣ ብርሽ በዚህ አይደያ ማለት ነው እና እኛ ኮ ድሮም ስንጠብቀ ነበር ሰርጎንማ እኮ አንተ ነህ እንጂ ላሽ በሉ ላሽ በሉ እያልክ የምትሄደው ለማንኛውም አግባናት እንገላገል በቀኛ ራሱ እንዴ እንገላገል ትቀልዳላችሁ፣ እንደናንተ ቀልድ የለም። ተጋቦ እፎይ እፎይ እንላለን በቃ። ግን ሰርጉ ግን እንዴት ነው? ቤተሰብ ሳይመርቅ አሁን ዱባይ ላይ ሰርግ ነው ወይስ ጋሽ የትዬን ባብረው ሊሄዱ ነው? ይሄ ነገር ይመለስልኝ። መጀመሪያ ቤተሰብ ነው መመረቅ ያለበት። ቤተሰብ መርቋችሁ ምናምን ነው ከዛ በኋላ ወደ ዱባይ መሄድ ያለባችሁ እንጂ አሁን ቤተሰብ የሌለበት ሰርግ እኮ ደስ አይልም፣ ደስ አይለም። ቤተሰብ ድክም ይለኛል። በቃ ድክም ድክም ይለኛል። እንዴት አያቸው አዛሬ መነጽሬን አምጡልኝ፣ መነጽሬን አምጡልኝ፣ መነጽሬን ርጅና መጣ አልኳችሁ። እንደ በቃ ርጅና መጣ። አንድ ልጅ ሳልወልድ እንደ ሀይሚዬ ሳልዝናና ዱባይ ወስዶ ሳያዝናናኝ እንደው ኩሪፍቱ፣ ላንጋኖ፣ ሀዋሳ ወስዶ ሳያዝናናኝ በፍጹም በፍጹም እኔማ ማለት ነው እንደ ሀይሚዬ ወስዶት ካላዝናናኝ፣ እንደ ሀይሚዬ ካላደረገኝማ ፍቅሬ ማለት ነው። በፍጹም እኔ ራሱ ባብሬው አላድርም አላገባውም ማለት ነው። አላገባውም እንደዛ የሚያደርገኝ ከሆነ ለማገባው። የሚያዝናናኝ፣ የሚያኮራኝ፣ የሚያስደስተኝ ባል ለማግባት የምፈልገው ካላስ የማዳም ቅመሞች ይሁን ጅላንፎ ወንድ እንዳታገቡ ሲሆን ጅላን ፎን እንደ ካገባችሁ ጅላን ፎን ነው የምትሆኑት። እውነቴን ነው እውነቴን ነው። ትቀድዳላችሁ እንዴ? ለማንኛውም የእኔ ምርጦች ደህና ሆኑልኝ።